እንኳን አውሮ ደስ ያለን። ስሜ ስንታየው አካሉ እባላለሁ። የመጣሁት ከደሴ ነው። ዳግማዊ ስቅሉ እባላለሁ። እሷ ደግሞ ባለቤቴ ነች፣ ዘርፌ ዳኘው ትባላለች። ኮንስትራክሽን ባለሙያ ነኝ። ባለ አንድ መኝታ ነው የደረሰኝ። በጣም ደስ ብሎኛል። ኪያውሲንግ ከምንም በላይ አመሰግነዋለሁ። ኪያውሲንግ ተመዝግቤ ነበረ። ሁለት ወር ባልሞላው ወቅት የቤት ባለቤት መሆኔ በጣም እድለኛ ነኝ። ስለዚህ እኔን የምትመስሉ ጓደኞች ቤት የሌላችሁ እንደኔ እድላችሁን በመሞከር ማግኘት ትችላላችሁና ኪ ሃውሲንግ ያው የሁላችንን ቤት ብናደርገው በጣም ደስተኛ ነኝ። በሰአቱ እየሰራሁ እኔ ስራ ላይ ነበርኩ ያለሁትና ከዛ አላየሁት ነበር ቴክስቱ በለቱ ማለት ነው። ክላስ ገባሁና ተክላስ ማታ ላይ ስወጣ ቴክስት አየሁ። ከዛ ደጋግሜ ያነበብኩት ማታ ላይ ማለት ነው አየሁት አየሁትና በቃ ግራ ገባኝ። አስር ጊዜ ያነበብኩት ከዛ አነበብኩና በቃ ለእህቴ ብነግራ ጊዜ በቃ እሷ ራሱ በንባ ነው የተቀበለችኝ ራሱ። ከዛ ቢሮችሁ ስመጣ እንዴት ነው ይሄ ነገር? አላመንኩም። ከጀመርኩ ገና ስድስት ወሬ ነውና አላመንኩም። እንዴት ስላቸው መለያ ቁጥሬ ነገሩኝ፣ ነገርኳቸው እንደ ከዛ በሱ ሳይ እንኳን ደስ አላሉኝ። ከዛን ቀን ጀምሮ ለሷም እንኳን ደስ አለሽ ብዬ ነገርኳል። ለጓደኞቼ ራሱ እንኳን ደስ አላላችሁ የቤት ባለቤት ሆኛለሁና ብዬ ነገርኳቸው። እናንተም እንደ እኔ እድሉን ተጠቀሙበት፣ ወደ ኋላ አታመንቱ። ጓደኞቼ፣ ወንድሞቼ እኔን አይታችሁ፣ እኔ ለእናንተ አርአያ ይሆናችኋለሁና እንደኔ ተጠቀሙበት። የቤት ኪራይ በዛሬ ሰዓት ላይ ውድ ነው ይበዛብዛቸዋና እንደኔ የተጠቀሙበት የባለቤት ሆኖ ላለው አመሰግናለሁ። ሲደርሰኝ በአጋጣሚ ቤተሰብ ጋር ነበርኩ ሰርግ ነበረ እየጨፈርኩ ነበረ። እና እዛ ሰርጉ ላይ ነው ቴክስቱ የደረሰኝና በጣም ደስ እያለኝ ላልተመዘገቡት፣ ያው በአሁኑ ወቅት ቤት ሰርቶ መኖር በጣም አስቸጋሪ ስለሆነ እንደዚህ አይነት እድል ሲገኝ ሞክሮ ቆጥቦ ቤት ማግኘት ስለምቻል በቀላሉ ያው ኪ ሃውሲንግ ግን የራስ ማድረግ ይቻላል የሚል ሀሳብ አለኝ። አመሰግናለሁ። አድራሻችን ካዛንችስ መናኸሪያ ረድኤት ሕንጻ ዘጠነኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል